የቪዛ ቤቴጅ አራዳ ሆኖ ነበር። ያሬድ አራዳ ሆኖ የቪዛ እናት ስላወቀች ከቪዛ እናት ፒስ ሆኖ ነገሮች ፊክስ ለማረጋሰቡ አስቦ ነበር፣ ግን የቪዛ እናት እና እቃል አገዘች ብሎ ሲጋ ወስዳ ቤት ተሰክመ ምናምን አይቻሉ መስለኛ። ቤጂት ለኔ ሺ ጋ የፈጠነውን እስቲ ምረጡልኝ። ከቤት ከጄሪ እና ከቤት ትምረጡልኝ። ቤዛን የምትሉ አንድ ቁጥር፣ ጄሪን ምትሉ ለቁጥር

ለምንድን ነው አላውቅም፣ የሚታይኝ ሁለት ሁለት ቁጥር ብቻ ነው። አንድ ወደ ሁለት ተቀይሮ ቢሆን አላ የሆነ ማየት የምትፈልጊውን ነው የምታዩው፣ እና ማየት የምንፈልገውን እኮ አይታይም። ለነገሩ እውነት ነው።

ሚኪ እና ቡሽ ገውሰዳት ከዛስ፣ ልጣት ሲጀመር ማንም እንደ ቢሸንፍል ደሞ ቁመታችን ማች ያደርጋል። እንደዚህ ምናምን ነገር እንሆናለን። እኔ ረጅም ሜትር ከሰማንያ አንድ ነኝ። እሷ ደግሞ ሜትር ከስድስት ረዥም ነበር የመሰለሽ። ቪዲዮ ላይ እንዴና ረጅም ማደለው። አይ ማለት ከሰባ ቤት ምናምን። አረ ረዥም ነሽ፣ ረዥም ነሽ የኔ ሎጋ ነገር አፈልጓት ፊቷ እየተቀየረ ነው። እንዲተዋት እኮ በቃ ተዋት። ምንም አበሏት ቁምሽን አሳይን አይ ሂዱ ቪዲዎች ሚት ቆሚ ሰሩት እንደ አለ ብዙ ታማኝ ናቸው። ወንድ ነው መርዘም ያለበት ግን፣ አዎ ልክ ከሆነ ግን ደግሞ ምን አለ መሰለህ፣ ሴቶች ላይ እነሱ ያሉት ነገር ከሆነ ነው። እመኔ ምንድ አይ ወንድ ልጅ ነው መርዘም ያለበት አሉ። እሷ ረጅም ነች አልኩኝ። እኔ ችግር የለም። አይደለም እኮ ላይክ ከሴት አንጻር አሁን እንዲህ ከሴቶች ረች ከወንዶች ማ አይደለሁም። ቤዛ ቤዛ ለኔ እዚህ አካባቢ ነች ስንት? አራት ሜትር ከስንት? አራት ከሰባ ምናምን አጭ ሁነት አጭር ነ ስማ፣ ቤዛ ረጅም ሜትር ጋርማ ይሄ የሪያሊስቲ ስናወራ እኮ ትኩረት የለናቸው ነበር ማስበው አይገርም። ለምን መሰለህ? ጓደኞች አጫጭር ናቸው። የቁመታችን ዳሰች ከቢዛ በጣም የሚያምረው ቁመታች ብቻ ፎቶ ስ ቦታ

እንዳታግተ ያሉ ነው ባረገው ምን አለ ቢያደረገው፣ የሁላችሁ ላይቭ ላይ ምናምን ቢጠፋ፣ ይሄ ሪከርድ ያዙት። ይሄኛው ሪከርድ ያዙ። አይ ሪከርድ ከተደረገ ሞ እኔ ገርማችኋል ሰማከት ምናምን አለች

እችን አጋጣሚ እናገኘው ብዬ ነው። የእውነት ደጋፊ ነች። በቃ ለነገሩ ከሊቨርፑል ይሻላል። እኔ እኮ ለምንድን ነው በጣም የምጠሉት? ናይ ባይ ዘ ወይ ቲሙ ነው እንትኑ ነው ምንጠረው፣ ደጋፊ ነው ምንጠረው። ስለዚህ ትጠላኛለህ

ውበትህ ማራኪ አይነ ዛጉላማ ምርጥ ያራዳ ልጅ ያሬን ቆንጆ ትኝቤት። አይ ግጥም አልነበረ መሰለኝ። ወይ የን አነባበ ነው ግጥም ያስመሰለው። እንጂ እስቲ ግጠሙልኝ ቆንጆ ግጥም ጻፉልኝና ልበልላት። ኮርፊያ ማምርባታል፣ እውነት ነው። ስታጉርፍ ያጉርጌም ጨዋታ ነው። ሊጀነጅንሽ ነው፣ ወጣ በል ወደዚህ ወደ ሷ እናና እኔ ጋር ስተሰባ ሰባ ስትልኝ እዛ በኔ ስም አልፈልግም ያላችሁ ሰዎች እያያችሁኝ ነው። አኩርፈሽ ነው

በቃ የዩናይትድን የሆነ ነገር ያደርጋል። ስቶሪ አድርጎ የዩናይትድን ፎቶ ወይ